አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናች? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ይኸው ዛሬ ቆሎ ይዤላችሁ መጥቻለው። ይሄ ቆሎ በቤት ውስጥ ነው የሰራሁት። እንዴት አርጌ ነው የሰራሁት እነግራችኋለሁ ማለት ነው። ምክንያቱም ኢትዮጵያ ላይ ቆሎ በጣም በጣም ያው እንግዳ ሲመጣ እንደ እንትን አርገን ስለምናቀርበው አዳችን ስለሆነ ማለት ነው። ይሄ ደግሞ የስንዴ ቆሎ ነው ማለት ነው። እንዲህ በአማራ መልኩ አርጌ ቆልቼ እንዴት እንዳዘጋጀሁት እነግራችኋለሁኝ ማለት ነው። እናም ቡናም አፍልተናል ማለት ነው። እና እናንተ ደሞ እስከዛው እስከ ምነግራችሁ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። ለቤቴ ደግሞ አዲስ የሆናችሁ ደግሞ ደውል ምልክቷን ማጥቆሩን እንዳረሱ ማለት ነው። ቤተሰቦቼ ይሄን የመሰለ ቆሎ ሰርተን አያምርም? ግን እውነቴን ነው። እና በቤታችሁ ውስጥ የሚኖር ነገር ነው ቡና አፍልተናል የኢትዮጵያ ቡና ነው። እንግዲህ ያው እንት ጀበና ስለሌለን ደሞ በደላ አፍርተነዋል ማለት ነው። ችግር የለውም። እንግዲህ አገራችን ስንገባ በቤታችን እንዲሁም ደሞ ከቤተሰቦቻችን ከእህት ወንድሞቻችን ባል ከሰጠን ደሞ ከባሎቻችን ማለት ነው አፍልተን በጠላፋ ብትን እንላለን ቆሎ ቆልተን ማለት ነው። የሀገራችን የሚያምር ቆሎ ማለት ነው። ይሄ ደግሞ አሁን የስንዴ ቆሎ ነው። እናም ደግሞ የቆላሁት ደግሞ እንዴት አድርጌ ልበላችሁ፣ ያው እንደሚጎላ ጣዋ ላይ ነው። ይሄ እንትን እንቁላል መጥበሻ ላይ ነው። እናንተ ጥሩ እንትን ካላችሁ፣ ሰፋ ያለ ነገር ካላችሁ በሱ መቅላት ትችላላችሁ፣ በሚመቻችሁ ነገር ማለት ነው። እና ይሄኛው አሁን ስንዴ ይሄ ሀበ ሀሪስ ይሉታል። ስንዴ ማለት ነው፣ ሀበ ሀሪስ የሚባለው እስቲ ልሞክረው ብዬን ነው። እውነቴን ነው። እኔና እቴ ተመካክረን እስቲ ልሞክረው እንቁላ ብለን ሁለታችንም ቆላን እና ሀበ ሀሪስ የሚባለውን ማንኛውም አረብ ቤት ሀሪስ የሚሰሩበት አይጠፋም ማለት ነው። አለ ማንኛው ቤት ያመጡታል። ለሾርባ፣ ለሀሪስ ለብዙ ነገር ይጠቀሙታል አረቦች ማለት ነው። በተለይ በተለይ ለሀሪስ በጣም ነው የሚጠቀሙት። ሱቅ ላይ ራሱ ዱካን ላይ ራሱን ሀበ ሀሪስ ስ ብላችሁ ከጠለባችሁ በኪስ የታሸገ ይመጣላችኋል። ቀላል ነው። ቤት ውስጥ ከሌላ ደግሞ ውድ አይደለም ማለት ነው። በጣም ርካሽ ነው። ዱካን ላይ በቃላዎቹን ሀባ ሀሪ ይሰምጣልኝ ብላችሁ ብጠልቡት ይመጣላችኋል። ቀላል ነው እና በዚህ መልኩ አርጌ ቆልቼ ቀስ አርጋችሁ እሳቱን ቀንሳችሁ፣ ቀስ አርጋችሁ ስትቆሉት እውነቴ ነው። ምርጥ ቆሎ ነው የሚወጣላችሁ ማለት ነው። ትንሽ የኢትዮጵያ እንትን ባይኖረውም ትንሽ ደረቅ ላል እንጂ ይሄኛው ያው ተፈትጎ ሁሉ ነገር የተዘጋጀ ስለሆነ ኢትዮጵያ ተፈትጎ ምናምን ነው። ይሄ ደግሞ ተፈትጎ ሁሉ ነገሩ ተዘጋጅቶ እንትን ስለሚል በጣም ቆንጆና አሪፍ ነው ማለት ነው። እውነት ነው እና የሚያምር ቆሎ ነው። የቆሎ ናፍቆት ላለበት ሰው ናፍቆቱን ይወጣበታል ማለት ነው። ላቻለሁኝ እና ቡና ማለ እዚህ ጋ የኢትዮጵያ ቡና ግን ያው በዚህ በፊንጃኑ ደግሞ ትንሽ ነው፣ ግን እኔ የተለቀ ያለ ብርጭቆ ነው የምወደው። በዚህ በአረቦች ፊንጃን ነው ያቀረብነው ሲኒ ማለት ነው እና ይሄን ይመስላል እንግዲህ ቡና ደግሞ አብረን እንጠጣለን ማለት ነው። እስከዛው እናንተ ላይ ከር እሺ፣ ቤተሰቦቼ አሁን ደግሞ ቡና እንቀዳለን እንጠጣለን ማለት ነው። እንግዲህ የኢትዮጵያ ደላባ ባይኖረንም ብስምላ እንግዲህ ካሜራ ይዤ መግዳት ስለማይመች ማሻላ ተባረካለ ምርጥ አይን ያለው ቡና እያችሁ ዋው፣ ለኔና ለህቴ ነው ያ ሰላም። እንግዲህ ቢቆሽም ቦታ እንግዲህ እንውጣጡ ቡና እንጠጣ። ይሄን ይመስላል ቡናው፣ ማሻላ ተባረከላ የኢትዮጵያ ቡና ማለት ነው። ቆሎ ደግሞ ይሄው ቆልታችሁ ብሉ እላችኋለሁኝ። እናም ደግሞ ቪዲዮውን ላይክ ማድረጉን እንዳረሱ እያነ እንግዲህ እናስታውሳችኋለን በያለ አፋን ማለት ነው። በየአለም ዳርቻ ያላችሁት ማለት ነው። አላህ ይጠብቃችሁ፣ ፈጣሪ ይጠብቃችሁ። እወዳችኋለሁኝ ኢትዮጵያ እሚዬ ለዘላለም ትኖርልን፣ ሀገራችን ሰላም ያርግልን፣ ከክፉ ሁላ አላህ ይጠብቅልን፣ ፈጣሪ ይጠብቅልን እያልኩኝ ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ይብዛልኝ እያልኩ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ